የወረወርኩት አንካሴ መልሶ ለራሴ መለያየት ሞት ነው ጸሐፊው ዓለማየሁ ገላጋይ ነው ጀርመናዊው የሥነ ልቦና ሊቅ ኤሪክ ኤሪክሰን ቻይልድሁድ ኤንድ ሶሳይቲ የተሰኘ መጽሐፉ ላይ እንዲህ ይላል አንድ አገርም ሆነም ግለሰብ መመዘን ያለበት በደረሰበት ከፍተኛ ሥልጣኔ ደረጃ ብቻ አይደለም ደካማ በሆነው የወል ማንነት ጭምር እንጂ ኤሪክሰን ከላይ በተጠቀሰው በዚህ ጽሑፉ ላይ የሰው ልጅ የአዋቂነት ዘመን የልጅነት አስተዳደግ ላይ ተመርኩዞ እንደቆመ ለማሳየት ይሞክራል። የአንድ ሰው ድርጊት ማኅበረሰቡ በልጅነቱ ካስጨበተው ውጭ አለመሆኑን በማስገንዘብ የናዚ ጀርመን መሪ የነበረውን የአዶልፍ ሂትለርን አስተዳደግ በምሳሌነት ያቀርባል። ጀርመንና ሕዝቦቿ በሁለተኛው የዓለም ጦርነት የቀመሱት ልምጭ ራሳቸው ጀርመኖቹ ሂትለርን በልጅነቱ ያስጨበጡት እንደሆነ ለማስረዳት ይሞክራል። በእኛ ትውፊታዊ አገላለጽ እንዲህ ይባላል የወረወርኩት አንካሴ መልሶ ለራሴ። እንደ ኤሪክ ኤሪክሰን ስለ ስነ ልቦናዊ ጥናትና ድምዳሜ ከሆነ እኛም በዚህ ዘመን የምንሸነቆጠው ራሳችንን ለመሪዎቻችን ካስጨበጥናቸው የራሳችን ልምጭ ነው ማለት ነው። አሁን በእኛ ትውፊታዊ አገላለጽ ክፉ ከማድረጋቸው ክፉ ማስለመዳቸው ይባላል። የዘመኑ ሁናቴ ከልጅነት ዘመናቸው ጋር እያነጻጸርን ችግሩን አብጠርጥረን ለመረዳት የኤሪክሰንን የጥናት ጉልበት ግድ ይለናል። እናም አዳጋች ነው። ምክንያቱም ኤሪክሰን ሂትለር ላይ እንዳደረገው የመሪዎቻችንን ዘመን፣ ቤተሰቦቻቸውን፣ የቤተሰቦቻቸውን የኑሮ ሁኔታ በጥልቀት ማጥናት ግድ ስለሚለን፣ ይህን ለባለሙያዎች ትተን በዚህና በዚያ ዘመን የሚታየውን የወል ማንነት ከገዢዎች ባህሪ አንጻር ለመቃኘት ገራገር ጥናት ማካሄድ አያዳግትም። አምባገነንነት ከመሪዎቻችን የሚመነጨው የመንግስቶቻችን አምባገነንነት ከየመጣ እንደዝናብ እንደ ዝናብ ከላይ ወረደ ወይስ እንደ አቧራ ከጎረቤት አገር ነፈሰ? እንደ ኤርክሰን ጥናትና ድምዳሜ ከሆነ አምባገነንነቱ ከእኛው ከራሳችን የተገኘ ነው። መለስ ብለን ልጆቻችንን እንዴት እንደምናሳድግ፣ ተማሪዎቻችንን እንዴት እንደምንይዝ፣ በስራችን ያሉትን ሰራተኞች እንዴት እንደምናስተዳደር መመልከት ይበቃል። አሁን አሁን በመጠኑ ተስተካከለ እንጂ ገዢዎቻችን ያደጉበት የወላጅና የልጅ ወግ መቼም አስደጋጭ ነበር ማለት ይቻላል። ከብት ጠብቆ የወላጅና የእንግዳ ገር አጥቦ ኩራዝ ይዞ አብርቶ በርበሬ ታጥኖ ትርፍራፊ በልቶ፣ ታዲያ ገዢዎችን ዛሬ ጉልበት ሲያወጡ የለለ ከብት ጠብቁ ቢሉ ኩራዝ ይዛችሁ አብሉን ለማለት መብራት ቢያጠፉብን እግራችንን እጠቡኑ በርበሬ ታጠኑ ቢሉን ይፈረድባቸዋል። ትራፊያችንን ብሉ ስንናገር ወደ ጓዳ ግቡ ቢሉን ጥፋተኛ ያስብላችኋል። ወደ ትምህርት ቤት እንሄድ። በጥንት ጊዜ ተማሪዎች ለመምህሮቻቸው ካሽከር በላይ ባሪያዎችም ነበሩ አሉ። ይህን የታዘቡት አጼ ኃይለ ሥላሴ የተማሪና አስተማሪ መተዳደሪያ ደንብ አቀረቡ። የመተዳደሪያው ደንብ ቁጥር አምስት እና ስድስት እንዲህ ይላል። አምስተኛ ክፍል ተማሪዎቹ ማናቸውንም አይነት ጥፋት ባጠፉ ጊዜ አስተማሪዎቹ ቁም፣ ተቀመጥ፣ ተንበርከክ፣ እጅን ዘርጋ፣ እጅን አውጣ፣ ሰብስብ እያሉ ይቀጣሉ። ደግሞ እጃቸውን እስከ አስር አርጩሜ ሊመቷቸው ይችላሉ እንጂ በአለንጋ፣ በበትር፣ በጥፊ፣ በክርን ይህን በመሰለ ቅጣት እንዳይቀጡ ተከልክሏል። ይህንንም የመሰለ ቅጣት መከልከሉ ልጆች በሽተኞች እንዳይሆኑ ነው። ስድስተኛ ክፍል አስተማሪዎች ተማሪዎቹን የየራሳቸውን ሥራ ለማሰራትና ከአንዱ ስፍራ ወደ አንዱ ስፍራ ለመላክ ወይም እንዳሽከር አስከትሎ ለመሄድ አልተፈቀደላቸውም። ከደንቡም ኋላ ቢሆን የተማሪዎች መከራ እንዳልታገሰላቸው የምናቅ እናውቀዋለን። በክርን በጥፊ በበትር መመታቱም ሆነ እንዳሽከር መምህሩን መከተሉና መላላኩ ቀጥሎ ነበር። በዚያ የአስተማሪና ተማሪ ግንኙነት ያለፉ ባለስልጣኖቻችን ዛሬ ጉልበት ሲያበጁ በክርን ቢደቁሱን በዱላ ቢነርቱን እንዳሽከር ተከተሉን ቢሉ ይፈረድባቸዋል። ዘረኝነት ከመደበኛ ትምህርት ቤት ጋር ለማይተዋወቅ ማኅበረሰብ የእውቀት ምንጩ ተረቱና ምሳሌው አነጋገሩ መሆኑ ግልጽ ነው። ለዘረኝነት ከሚገፋፉ ምሳሌ አነጋገሮች ጥቂቶቹን እንጥቀስ። ከወገኑ የተለየ አንበጣ ይሆናል ፌንጣ፣ ወገን ያለው ማንም አይታገለው፣ ዘመድ በዘመዱ አይጨክንም ሆዱ፣ ዘመድና መድኃኒት የተቸገሩለት፣ ዘመድና ሚዛን ከወገብ ይያዛል፣ ዘመድ ሲፈራ ለማኝ ሲኮራ ዘመድን የሚወጉበት ጦር ጅንፎ አይለቀቅም። ይሄ የጥንቱ የዘረኝነት አስተምህሮ ነው። ያሁኑ ያሁኑ ደግሞ አለ በድር በቁብ ዘር መፈለግ። ያለፈው መንግስት እንዲህ ያሉ አዝማሚያዎችን በመቀየጥ ለማጥፋት እንደሞከረ የምናስታውሰው ነው። የወሎ፣ የጎንደር፣ የጅሩ፣ የጅማ ዕድሮችን አፍርሶ በመደበላለቅ የወዛደር ዕድር ብሎት ነበር። ምንም እንኳን ቡርዣው፣ ፊዳሉ፣ ከበርቴው ቢኖርበትም የወዛደር እድር መባሉ ዘረኝነትን ኩም አድርጎ ነበር። ግን ሲቆይ ዘረኝነት ባንክ እስከ መሆን አድጎ ብቅ ብሏል። የግል ባንኮች የትኛው የትኛው ዘር እንደሆኑ የማያውቅ ማን ነው? የኦሮሞ ባንክ የትኛው እንደሆነ የሚያጠዋለ አለ። የጉራጌ፣ የትግሬ፣ አማራ ሁሉም ይታወቃሉ። አንዳንዶች እንደውም ከዘር ወርደው እስከ ጎጥ ደርሰዋል። እኛ እስከዚህ ዘቅጠን የህገ መንግሥት አንቀጽ 39 ላይ ማተኮር ቅድሜ የሚሰጠው ነው መጀመሪያ ዓይናችንን ውስጥ ግንድ ብናጠራ አይሻልም? ይህን እያዩ ያደጉ ገዢዎቻችን ይለይላቸው ብለው ቢከፋፍሉን ይፈረድባቸው ይሆን? የተሸነቆጥነውስ በገዛ ልምጫችን አይደለም?